አሰላም አለኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል የተከታታዮች እንደናችሁ ተመኝት ሰላም ወይ እኔ ያለው አልহামዱሊላህ እናንተ እንደናችሁ ስራት ያጤነት እንደናችሁ አረፋ እየተረሰ አላህ በሰላም ያድርሰን እንደነው ዝግጅቱ ኢትዮጵያ ያለ ሰው በጣም ፏፏ ያለ ነው በዱቄቱ በመኑ በወጣውጡ ተራ ምናምን በሽንኩርት ተራ ሞቅ እንዳለ ነው ይምር ደስ ይላል በጣም ድባቡ ማለት ነው እናንተ ጋር እንደነው ደህና ነው ወይ ሰላም ነው ወይ እኛ ጋር አልሀምዱሊላህ ለምትሰጡኝ አስተያየት ምናምን በርቺ ጎበዝ ጠንክሪ ምናምን ለምትሉኝ አለ በጣም አመሰግናለሁ ላይክ ሼር ሰብስክራይብ እያደረጋችሁ የበለጠ ደሞ አበረታቱኝ እኔም ጥሩ ጥሩ ነገር ለመስራት እሞክራለሁ ውድ ስቶቼ እና ተመልከቶችን ወይዘሮ ዛሬ የተገዛቸው ሙሽራ ማለት ነው እስቲ ገምቱ ስንት ታወጣለች ብላችሁ ታስባላችሁ እም ስንት ታወጣለች ብላችሁ ታስባላችሁ ታፋውን ቤዛተውን ብዙ ይላት ያላት አይመስለኝ። እንትም ብቻ ናት የሆነ ፀጉር ይበዛታል እና ምንም አትልም፣ ደህና ናት። ስንት ታወጣለይ ብላችሁ ትገምታላችሁ? ግምታችሁን ኮሜንት አድርጉ። የተገዛችሁ ግን ስድስት መቶ ሀምሳ ብር በጣም አሪፍ ናት። ኑሮ ተወደደ ምናም ጨትሉ ሰው ዘራፈታ እያለ ነው የሚገዛው። የተወደደ የሚመስላችሁ እዛ ያላችሁ ናችሁ እዚህ ሲገዛም ምን ሲልም ምንም ያው እንደናንተው ተወደድ ምናም ይላሉ፣ ግን ጅርጥ አድርገው ግዝት ነው የሚያደርጉት እና ኑሮ ደህና ነው ደህና ነው አልሐምዱሊላ። ማለት ነው የባሰ እንዳይመጣ ማለት ነው ያት እዚህ ጋር ደግሞ አስቀድሜ የገዛሁት ለአረፋ የሚሆን ይመስለኛል። አረፋ የሚሆነው ወይ ከጁምአ ወይ ከሐሙስ ይላል ህዝቡ፣ ዚህ ያለው ህዝብ ማለት ነው። ዛሬ ቅዳሜ ነው። አራተኛ ቀን ነው ጾም አይደለ። ስድስት ቀን ሲቀር ወይ ሐሙስ ወይ ጁማ ነው ይላል። ያው ብዙ ነገሮችን አስቀድሞ መግዛት ጥሩ ነው። ያው አብዛኛው ጊዜ እነጋሊ ምናምን በዓል ሲመጣ ነው እቃዎች ላይ የበለጠ የሚጨምረው። ምክንያቱም ከበዓል በኋላ ብዙ ግዥ የለም ወይም ብዙ የሚገዛኝ የለም ብሎ ስለሚያስብ በዓል ሲመጣ ነገሮች ሁሉ ይጨምራሉ። አሁን እነዚህ መቶ መቶ ብር ነው የዋሉት ማለት ነው። ሽንኩርቶቹ እስከ ዛሬ ሰማንያ ምናምን ነበር። በዓል ሲመጣ ግን የትም ሀገር የሆነ ነገር ይጨምራ ብዬ ነው የማስበው እና አሪፍ ነው አባይ ነኝ ምክንያቱ የአብዛኛው ጊዜ የሚመጣው ከደሴ ነው። የመኪና አለ የጋሪ አለ የምናምን አድርገው ለማህበረሰቡ የሚሸጡት በአሁን ሳም መቶ ብር በቃ፣ እንዲህ ያለውን ደግሞ ዘጠና ሰማንያ አምስት ዘጠና አምስት እንደዚህ ነው እና ኑሮ ብዙም ውድ አይደለም። እናንተ ውድን ይመስላችሁ ቻዛ ያላችሁ። እዚህ ያለ ግን ፈታ ብሎ ነው የሚኖረው። ባለው ነገር አመስግኖ እየኖረ ነው። ምክንያቱም አሁን የመቶ ብር የሚገዛ አለ ኪሎ የሰማንያ አምስት ብር የሚገዛ አለ። ሁሉም እንደ ቀድሩና እንደ ቤቱ በቃ እንደ ጎረቤቱ መኖር አይቻልም። እንደ ጎረቤት ልኖር ካልሽ መኖራችን ጭራሽ ማለት ነው። አመስግነሽ እንደ ቀድርሽ በቃ እንደ ቅዋሽ፣ እንደ ገንዘብሽ፣ እንዳለሽ ነገር ማለት አብቃቅተሽ የምንኖር ማለት ነው አልሐምዲላ ብለሽ ሌላው እዚህ የገዛ ነጭ ሽንኩርት ነው። በርበሬና ሽሮ ስለማዘጋጅ አንድ ኪሎ ገዝቻለሁ። ይሄ ኪሎ 380 ብር ነው የገዛሁት። 380 ብር ይሄ ሽንኩርትም ማለት ነው። በ400 ብርም አለ። ይሄ ትንሽ ረጠብ ያለው ደረቅ ያለው ደግሞ 380 ገዝቻለሁ ማለት ነው። ግን አብዛኛው ገበያ ላይ የዋለው ማለት ነው 400 ብር ነው። ይሄ ኪሎ 300 ብር ነበረ በፊት ከወር በፊት ምናምን ገባችሁ አሁን ስንት ጨመረ ማለት ነው መቶ ብር ጨመረ አራት መቶ ሆነ ማለት ምክንያቱም ለክረምት ህዝቡ አሁን ላይ ነው እያዘጋጀ ያለው እና ነጋዴ አሁን ላይ ነው በጣም የሚገዛው ህዝቡ በርበሬ ማለት ነው ይሄ ደግሞ የበርበሬ አንዱ ፓርት ስለሆነ ከሶስት መቶ አራት መቶ ገባ ማለት ነው በሀምሌ የሚገዛቸው የለም በርበሬ ምክንያቱ አሁን ላይ ሰው ገዝቶ ለክረምቱ ለምን አሁን ነው የሚያዘጋጀው እንደዛ ስለሆነ ነው ትንሽ ወደድ ያለው እንጂ ይረክሳል ማለት ነው፣ ኑሮ ውድነት የለውም። ሌላው ይሄ ጅንጅብል ነው። አንድ ኪሎ ነው ይሄ፣ ሁለት መቶ ብር ነው የተገዛው። በቃ ከወር በፊት ምናምን ግን የምሰማቸው መቶ ሀምሳ ነበረ። አሁን ወቅቱ ስለሆነ በቃ አምሳ ብር ጨመረ እና ሁለት መቶ ብር ሆነ ማለት ነው። እና ብዙ ነው እና ይሄ ሁለት መቶ ብር ነው ሽሮም ስለማዘጋጅ ነው እንጂ ግማሽ ይበቃኝ ነበር እና ዴና ነው እንዶ ኦቱ ነው ይቀንሳል በኋላ ማለት ነው ይህ ግርግሩ ለክረምት የሚገዛው ሰው ምናምን ሲቀንስ ይቀን ይቀንሳል ሌላ ይሄ ያበሻ ሽንኩርት ነው ያበሻ ሽንኩርት ነው በርበሬና ሽሮ የሚዘጋጀው በሀገራችን ይሄ ያበሻ ትንንሾቹ ናቸው ማለት ነው ይሄ ኪሎ ነው አንዱ ኪሎ በመቶ ብር ነው የገዛሁት ለሽንኩርትና ለሽሮ ነው የምንጠቀመው ማለት ነው። እና ደህና ነው፣ ኑሮ ውድነት የለውም። እኔ ኑሮ ውድነትም ቢኖር ኑሮ ውድነው አለ ነው፣ ግን ደህና ነው፣ ሰው እየኖረ ነው። ኑሮ ውድ ነው ምናምን ይላል፣ ግን በልቶ የማያድር የለም። እንዲህ ድሮ ከሰው ቤት መበደር ሽሮ በርበሬ የሆነ አለ አይደል? እንደዚህ እንጀራ ምናም የለም ሁሉም ራሷ አንችልም እና ሌላ ውዶችዬ፣ ይሄ በርበሬ ነው የገዛሁም ማለት ነው። ስምንት ኪሎ ነው እንደምታዩት ነጭ ይበዛበታል። ይሁን ችግር የለውም ምክንያቱ በርበሬ ስላለኝ እቀላቅለዋለሁ። ይሁን ይሄ አሁን ስድስት መቶ ሰላሳ ብር የተገዛው ኪሎ ማለት ነው ስድስት መቶ ሰላሳ የኢትዮጵያ ብር ብዛት እንደውም ነጭ አለው ማለት ነው ነጭ ያልሆነው ደግሞ እስከ ሰባት አንደኛ ቅላት ያለው ሰባት ከሰላሳ ሰባት ተከራክራችሁ ታገኛላችሁ። አቅሜ የሚችለው ስድስት ከሰላሳውን ስለሆነ ገዛው። ሰው እንዳቅሙ ነው መግዛት ያለበት። ገብቶች ደረጃ አለው በርበሬው ራሱ ማን ልዩነቱ ምንድነው? የቅላት ሁኔታ ነው እንጂ የጥፍጥናው እንደ ቅመማችሁ ነው። እና ሰው ባለው ነገር ነው የሚብቃቀው። ሰው እንዳቅሙ እንደ ቀድሮ እንደሚችለው ነው መግዛት ያለበት። በቃ አሉ ባባህዲያ 700 ብር ገዛችሁና እኔም እንደሷ 700 ብር ካልገዛሁ ብዬ ፍጥጥ አለልኝ። በቃ አቅሜ እንዲህ አቅሜ ገባችሁ። እንደ አቅማችሁ እንደ ቀድራችሁ ነው መግዛት የምትችሉ ማለት ነው። አባቹ ይሄ ይበቃል ግማሹ በቃ ከግማሽ በላይ ነጭ ነው ከዚያ ያለው ቀይ ነው ችግር የለውም። ቅመሙ ማጣፈጥ ነው እንጂ በርበሬው ቀላም አልቀላም ችግር የለውም። እንደ ጊዜው እንደ ኑሮው በቃ እንደ ወቅቱ መኖር ይቻላል ማለት ነው። በቃ አንድ ኪሎ 650 ብር 7 መቶ ብሩ ኑሮ ውድ ነው። እዚ ምሽርጥ አድርገው እየገዙ ነው። እኔ እና አንቺ ምን ነው ምሁንሽ ነው የምትጨነቂው? ምን ሆናችሁ ነው የምትጨናነቁት? የሆነ ነገር አንድ ነገር በቃ 600 ነው 500 ሲሏችሁ ወይ ወይኔ ኑሮ ተወደረኝ። በቃ ጊዜው ነው። አልሐምዱሊላህ እንደዚህ ተወዶ ግን ሰው ግጥም አድርጎ ነው የሚበላው፣ ገብቷችሁ? እንደ ድሮ ድሮ እንደ ድሮ ድህነት እንኳን የለም፣ እንደ ድሮ መበዳደር ካንዱ ቤት አንዱ ቤት ብድር እንኳን የለም። አልሐምዱሊላህ ዛሬ ሰው ፍየሉን ሲገትተው ነው ያለው። ወላህ አልአዚ ማሻአላ ተባረከላ እና እገዙ ብዬ የምነግራችሁ ለእናታችሁ ወር ለአባታችሁ ለእናታችሁ የበርበሬ መግዣ። ምክንያቱም እዛ ያለ ትንሽ ካልደጎመ ይከብዳል። እውነት ለመናገር ማን ነው እንዳየሁት ሲያወሩ መንገድ ላይ ምናምን እንደምሰማቸው ማን ነው። ለአባትሽ ደግሞ የመዳበሪያ ማውጫ አገዝ። ይሄ ላጣቁጢ ምናምን እንዲዝህ እንዲህ አርጉለት፣ ብልኮ ግዙለት ምናምን ከምቲ አሁን ለበርበሬ ለእናትሽ ካልገዛይ ለአባትሽ ደግሞ የመዳበሪያ፣ በቃ ለእናት ለአባት የሚያስፈልጋቸው መብራት የሌለው ሀገር ከሆኑ ማለት ነው። ሶላር ግዝት በቃ። የትም ተንከራታ ብርት ስታረገው ማታ ኑሮሽ ይብራል። ፍያሪ ተመርቀሻል፣ ተመርቀሻል። የትም ስትንከራተት፣ የትም ስትዞሩላ ማታ እዛ ወገቧን ስታሳርፍ እዛ አልጋ ላይ ማለት ነው። ዱንያ ኸራ ይመችሽ ብላ ተመርቀሻል፣ እናትሽ ማለት ነው። አልጋ ግዢ ለናትሽ ሶላር ግዢ፣ መብራት የሌለበት ከሆነ በቃ። አንዳንዴ የቡና ብለሽ ላኪ። ከዛ ውጭ ለእናቴ ብፌ፣ ለእናቴ ቁም ሳጥን ይሄ ትርፍ ነው። እንደኔ ነው፣ እንደ ራሳችሁ መብታችሁ ነው። እንደኔ እንደ ሀገሪቱ እንዳየሁት ይሄ ቁም ሳጥን ብፌ፣ ምናምን ምናምን ትርፍ ነው። አይነት አይነቱን ብቻ አድርጉላቸው፣ የሚጠቅማቸው ሁሉን ለማለት ፈልጌ ነው ውዶች። እና ኑሮ ደህና ነው ኑሮ ደህና ነው። ህዝቡ እየኖረ ነው። ምንም ቢሆን እየኖረ ነው። እናንተ ግን ሳትኖሩ ትጨነቃላችሁ ገና ወይኔ ይህን አልገባም በቃ ሀገሬ ምናምን አንድ ሺ በርበሬ ቢገዛ ምን ልትይ ነው? አላህ ያርገውና አልሐምዱሊላህ በይ እንጂ አልገባም። ወጥሽ ልቀሪ ነበር እንዴ ከሀገሬ ወጣሽ? ወይኔ ቆንጆ አልሐምዲ በይ። ጠንክሪ፣ በርቺ፣ ስሪ። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላ።